ሰላም፣ እኔ ዶክተር አሩል ሴልቫን ነኝ፣ ከአፖሎ ሆስፒታል ቼናይ የሚሰሩ ከፍተኛ አማካሪ ኒውሮሎጂስት። ስለዚህ ዛሬ ስለ ቨርቲጎ ልናገር እፈልጋለሁ። ቨርቲጎ በርካታ ሰዎች የሚያስቡት እንደ በሽታ አይደለም፣ ምልክት ብቻ ነው። በመሆኑም ብዙ ቃላት ይጠቀማሉ፤ ቻካር፣ የራስ ዝንጋጋ፣ የራስንታ ማስተናገድ፣ መቆራረጥ፣ መጎዳኘት፣ የመወዳደር ስሜት። እንዲሁ በተመሳሳይ መልኩ ቨርቲጎ በጣም አስቸጋሪ ምልክቶች ናቸው። ትክክለኛው ምክንያት ማግኘት አስፈላጊ ነው። ሰባት ወይም ስምንት አስፈላጊ ምክንያቶች አሉ። እኛ ምክንያቱም ካገኘን በኋላ መድናቸው ይቻላል። አንዳንድ አይነት ቨርቲጎ በጥቂት ቀናት ውስጥ ሊድና ይችላል። አንዳንድ አይነት ቨርቲጎ ደግሞ ተቋማዊ ህክምና በመስጠት ጥቃቶችን ማከል ይቻላል። ረጅም ጊዜ የቆየ የቬስቲቡላር ችግር ያላቸው ሰዎች ከፊዚዮቴራፒ ፕሮግራም በጣም ጥቅም ላይ መዋል ይችላሉ። ስለዚህ ቨርቲጎ በጣም በቀላሉ ሊድና የሚችል ችግር ነው። በተሻለው መልኩ የቨርቲጎ ህክምና ማዕከል ያለበት ቦታ መሄድ ነው። በዚህ ቦታ ብቻ መጠምርት ህክምና ማግኘት እንችላለን።